ሰላም ሰላም፣ የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ፓስተር እንድርያስ ነኝ። እንደምን ናቸው። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ዛሬ ደግሞ በቃሉ እያስተምረናል፣ በቃሉ ይናገረናል፣ በቃሉ ደግሞ እግዚአብሔር ደግሞ ያነጸና አጭር ጽረት እናልክ። ቅዱስ አባቶ እናመሰግናለን። ክብር ሁሉ ላንተ ይሁን። ስለዚህ መልካም ጊዜ። ተባረክ። በደም የሸፈነን የበቀል መንፈሱን የተመታ ይሁን እግዚአብሔር ሆይ ለሰሚዎች ጸጋ እንድሰጥ ጸልያለሁ። እኔም ደግሞ የሚረዳ ጸጋ በሌላ እንዲመጣ ጸልያለሁ። የቃል በሮች ይከፈቱ። ተባረክ በኢየሱስ አሜን። ክብር ለኢየሱስ ሲሆን ዛሬ የምንማረው ልብን ስለመጠበቅ ነው። ምንማረው እግዚአብሔር ዛሬ ሊያስተምረን የወደደው ምንድን ነው? ስለ ልብ ስለመጠበቅ ነው። ክብር ለኢየሱስ ሲሆን ሰለሞን በመንፈስ ምሳሌ ምዕራፍ አራት ላይ ቁጥር 23 ላይ እንደዚህ አለ። ከሁሉ በላይ ልብህን ጠብቅ የህይወት ምንጭ ነውና ይላል። ክብር ለኢየሱስ ሲሆን ከሁሉ በላይ ልብህን ምን በል፣ ጠብቅ። የህይወት መውጫ ከእርሱ ነውና ይላል። በድሮ እንደዚህ ይላል፣ አጥብቀህ ልብህን ጠብቅ የህይወት መውጫ ከእርሱ ነውና። አጥብቀህ ምንህን ጠብቅ? ልብህን ጠብቅ። ልብ ስንል ውስጣዊ ማንነታችን ማለት ነው። ልብ ስንል የህይወታችን ማዕከል ማለት ነው። ማለት የውስጥ የስሜታችን የፍላጎታችን ማሪታ የሆነ የውስጥ ማንነታችን ማለት ነው። ልብ ስንል ክብር ለኢየሱስ ሲሆን ይሄ ልብ የሚለው የውስጥ ሐሳብን፣ ስሜትን፣ ዝንባሌና ምኞትን የሚያመለክት ነው። ኢየሱስ ጌታ ነው። ስለዚህ ልብ ስንል ውስጣዊ ማንነት ማለት ነው። ልብ ስንል የህይወታችን ማዕከል ማለት ነው። ክብር ለኢየሱስ ሲሆን፣ ስለዚህ ልባችን ከምንድን ነው የምንጠብቀው? ልባችን ከምንድን ነው የምንጠብቀው ካለ አንደኛ አንደኛ ልባችን መጠበቅ ያለብን ከምንሰማው ነገር፣ ልባችን መጠበቅ አለብን። እንደ እግዚአብሔር ቃል ያልሆነ ከእግዚአብሔር ቃል ውጭ የሆነ ነገር ከመስማት ልባችን መጠበቅ አለበት። የእግዚአብሔር ቃል በአንደኛ ነገስ ምዕራፍ 18 ላይ ሁላችን የምናውቀው አንድ የእግዚአብሔር ሰው አለ ኤልያስ ይባላል። ይሄ ኤልያስ በአንደኛ ነገሥት ምዕራፍ 18 ላይ እግዚአብሔር እንደዚያ አለው፣ ሄድና ለአካብ ተገለጥ፣ እኔ ደግሞ ዝናብ እሰጥሃለሁ አለው። ኢየሱስ ጌታ ነው። ኤልያስ ይሄ የእግዚአብሔር ሰው የእግዚአብሔርን ህዝብን ወደ እግዚአብሔር የመለሰ 450 ነቢያትን ያሳረደ ሰው ነው። አያችሁ። ኤልያስ የእግዚአብሔር መሰዊያ ያደሰ ሰው ነው። ኤልያስ የእግዚአብሔር ድምፅን እየሰማ የሚመላለስ ትልቅ የእግዚአብሔር ሰው ነው። ነገር ግን ነገር ግን ድምፅ ግን ሰማ ይላል መጽሐፍ ቅዱስ የሰማው ድምፅ አለ። ይህን ሁሉ ያደረገ ይሄን ሁሉ ያደረገ ለዝናቡ ላለመምጣት ምክንያት የሆኑትን የበዓል ነቢያትን አራት መቶ ሀምሳዎችን ያሳረደ የእግዚአብሔርን ህዝብ እስከ መቼ በሁለት ሐሳብ ታነክሳላችሁ እያለ ወደ እግዚአብሔር የመለሰ የእግዚአብሔር መሰዊያ ያደሰ እሳትን ያወረደ ይሄ ትልቅ የእግዚአብሔር ሰው አንድ ድምፅ ሰማ ይላል። በአንደኛ ነገሥት ላይ ምዕራፍ 19 ቁጥር አንድ ላይ እንደዚህ ይላል። አካብም በዚህ ጊዜ ይላል ኤልያስ ያደረገውን በሙሉ ነቢያት ሁሉ እንዴት በሰይፍ እንደገደላቸው ለኤልዛቤል ነገራት ይላል። ስለዚህ እርሷ ነገ በዚህ ሰዓት ያንተንም ነፍስ ከእነዚያ እንደ አንዱ ነፍስ ሳላደርጋት ብቀር አምላክ እንደ ያደርግብኝ ከዚህ የባሰ ያምጣብኝ ስትል ወደ ኤልያስ መልእክተኛ ላከች ኤልያስም ፈርቶ ስለነበረ ህይወቱን ለማትረፍ ሸሸ ይላል አያቸው ይህንን የኤልዛቤልን ድምፅ ሲሰማ ኤልያስ ያደረገው ነገር ይሄ ነው የሰማው ድምፅ ወደ ልቡ አስገባ ይህንን ድምፅ ወደ ልቡ ሲያስገባ የሆነው ነገር አለ አንደኛ ኤልያስም ይላል መጽሐፍ ቅዱስ ኤልያስም ፈራ ይላል መጽሐፍ ቅዱስ ምክንያቱም ኤልያስም ፈራ። ያንን ድምፅ ወደ ልቡ ስላስገባ ኤልያስ ውስጥ ፍርሃት መከሰት ጀመረ። ያ ፍርሃት ከእግዚአብሔር ያለ ፍርሃት ከአጋንንት ነው። ፍርሃት ሩጫችሁን እንዳትሮጡ የሚያደርግ ነው። ፍርሃት ደስታችሁን የሚነጥቅ ነው። ፍርሃት እግዚአብሔር በእናንተ ላይ ያለውን ዓላማ ወደ ፍጻሜ እንዳታመጡ የሚገዳደራችሁ ነው። ኤልያስም ይሄን ድምፅ ሰማ፣ ወደ ልቡ አስገባ። አንደኛ የሆነው ነገር ምንድን ነው? ፈራ ይላል መጽሐፍ ቅዱስ። ፈራ፣ ያ ብቻ አይደለም። ፈራ ይልና ህይወቱ ለማትረፍ ሲል ሸሸ። በይሁዳ ምድር ወዳለችው ወደ ቤተሳቤ እንደመጣ አገልጋዩ በዚያ ተው። በምድረ በዳ ውስጥ የአንድ ቀን መንገድ ተጓዘ። ወደ አንድ ክትክታ ዛፍ እንደመጣ ከስሮ ተቀምጦ ይሞት ዘንድ። እግዚአብሔር ሆይ በቅቶኛል፣ ከኔ ከቀደሙ አባቶች አልበልጥምና ነፍሴን ውሰዳት ብሎ ጸለይ ከዚያ ከዛፉ ስር ተጋደመ እንቅልፍም ወሰደው ይላል። አያቸው የኤልዛቤልን ድምፅ ሲሰማ ወደ ልቡ አስገባ። ወደ ልቡ ሲያስገባ የሆነው ነገር ፈራ ይላል መጽሐፍ ቅዱስ። ሁለተኛ ከክትክታ ዛፍ በታይ ተቀመጠ። ያ የሚሮጥው በሩጫ የበሩጫ የእግዚአብሔር ነገር በማድረግ የሚታወቀው የእግዚአብሔር ሰው ኤልያስ ከክትክታ ዛፍ በታች ተቀመጠ ይላል። ያ ብቻ አይደለም፣ ትክክለኛ ያልሆነ ጸሎት መጸለይ ጀመረ። እንደዚያ እኔ ከአባቶች ያልበልጥምና ምን አድርገኛለህ ግደለኝ ብሎ መጸለይ ጀመረ። እግዚአብሔር እኮ ኤልያስን እኮ በሰረገላ ሊወስደው ያሰበ ሰው ነው እንጂ ተራ ሞት እንዲሞት እግዚአብሔር አልፈቀደለትም። ሞትን ተመኘ። ምክንያቱም የሰማው ድምፅ ወደ ልቡ አስገብቶዋልና፣ ውሰደኝ ማለት በቃኝ በቃኝ፣ አገልግሎት በቃኝ፣ ህይወት በቃኝ በቃኝ ማለት ጀመር። ምክንያቱም ያስገባው ድምፅ ነው ይህን ሁሉ ያመጣበት። ወገኖች አያችሁ፣ ከእግዚአብሔር ቃል ውጭ የሆኑ ድምፆች ወደ ልባችን መግባት የለበትም። ለዚህ ነው ሰለሞን ልብህን መንበላለ ጠብቅ የህይወት መውጫ ከእሷ ነው ይላል። ልባችን መጠበቅ ካለብን አንደኛው ከእግዚአብሔር ቃል ውጭ የሆኑ ድምፆች ወደ ልባችን እንዳይገቡ መጠበቅ አለብን። ሩጫችንን ያስቆሙታል ወገኖች፣ ሩጫን ያስቆማሉ። ያ ብቻ አይደለም፣ ተስፋ ያስቆርጣሉ፣ ያደክማሉ። ስለዚህ ኤልያስ ያንን ድምፅ ሰማ፣ ወደ ልቡ አስገባ። እነዚህ ሁሉ ፍርሃት መጣ፣ ተቀመጠ ይላል መጽሐፍ ቅዱስ፣ ሞትን ተመኘ ይላል ወገኖች። ልጄ ሆይ ልብህን ጠብቅ ይላል፣ የህይወት መውጫ ከእሷ ነው ይላል። ከምንሰማው ድምፅ መጠበቅ አለብን። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር እንደዚህ ያለ ጌታ ኢየሱስ ከምትሰሙት ነገር ተጠበቁ አለ። ስሙን የምትሰሙት ነገር ህይወት ይሰጣቸዋል የምትሰሙት ነገር ይገላቸዋል የምትሰሙት ነገር ወደፊት ያስኬዳቸዋል የምትሰሙት ነገር ወደ ኋላም ይመልሳቸው ይችላል የምንሰማውን ነገር መምረጥ አለብን እንደ እግዚአብሔር ቃል ካልሆነ ልንሰማ አይገባም ወደ ልባችን ልናስገባው አይገባም ኤልያስ የኤልዛቤል ድምፅ ሰማ ወደ ልቡ አስገባ ይሄ ሁሉ ነገር በህይወቱ ላይ መጣ እግዚአብሔር ግን ቸር አምላክ ስለሆነ። በኤልያስ ላይ ትልቅ ዓላማ ስለነበረው እግዚአብሔር ወደ ኤልያስ መጣና፣ እንደዚያ ነው መላክ ላከና፣ እንደዚያ ነው ተነስ ብላ ጠጣ ነው። ክብር ላይ ኢየሱስ መጽሐፍ ቅዱስ በላ ጠጣ፣ የምትሄድበት መንገድ ሩቅ ነውና ተነሳ ነው። የምትሄድበት መንገድ ሩቅ ነው። አንተ ተቀምጣል፣ ከሰማው ድምፅ የተነሳ አንተ መንብላ ተቀምጠሃል። ስለዚህ የምትሄድበት መንገድ ሩቅ ነው። ገና ረጅም መንገድ ትሄዳለህ በአንተ በኩል የሚቀበው ኤልሳ አለ እና ዛሄል አለ። ስለዚህ ተነስ ብላ ጠጣ ብላ ጠጣ በረታ እስከ ኮሬብ ድረስ ወጣ ይላል። ክብር ለኢየሱስ ይሁን። አያችሁ፣ ያስቀመጠው ምንድነው ካላችሁ የኤልዛቤል ድምፅ ወደ ልቡ ስላስገባ፣ ዛሬ የምላችሁ ይህንን ነው። አያችሁ፣ ልጄ ሆይ ልብህን ጠብቅ፣ የህይወት መውጫ ከሷ ነው ይላል ልባችን ለሚጠብቀው ከሚገባው አንዱ ምንድነው? ጤናማ ያልሆኑ ድምጾች ይመጣሉ። ትክክለኛ ያልሆኑ ድምጾች ይመጣሉ። የሐሰት ድምጾች ወደ ህይወታችን ይመጣሉ። ያንን ነገር ወደ ልባችን መግባት የለበት ወገኖች። ልጄ ሆይ ልብህን ጠብቅ፣ የህይወት መውጫ ከእሱ ነው። ልባችን ከምንጠብቅበት አንደኛው ነገር ትክክለኛ ካልሆኑ ድምጾች ልባችን መጠበቅ አለበት። ሁለተኛው ሁለተኛው ልባችን ሊጠበቅ ከሚገባው ነገር ሁለተኛው ከገንዘብ ፍቅር። ከገንዘብ ፍቅር ወገኖች ወደ ውስጣችን እንዲገባ ልንፈቅድለት ከማይገባው ሁለተኛው የገንዘብ ፍቅር ነው። አያችሁ፣ ከገንዘብ ፍቅር መሸሽ ያለብን ለምንድን ነው? ይኸውላችሁ ገንዘብ በራሱ መጥፎ ነገር አይደለም። ገንዘብ በራሱ መጥፎ ነገር አይደለም። አያችሁ፣ ሆኖም ገንዘብን የሚወዱ ሰዎች በህይወታት ውስጥ ትልቁን ቦታ ለገንዘብ የሰጡ ሰዎች በራሳቸው ላይ ችግር ያመጡ ሰዎች ናቸው፣ ገንዘብን የሚያፈቅሩት ሰዎች። ለዚህ ነው ሐዋርያ ጳውሎስ ለዚህ ለወጣቱ ለጢሞቴዎስ ከዝሙት ሽሽ ብቻ አይደለም ያለው፣ ከገንዘብ ፍቅር ሽሽ ሎታል እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እንደዚህ ይላል። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ መንበር ሽሽ ይለዋል። አንተ የእግዚአብሔር ሰው ሆይ ከገንዘብ ፍቅር መንበር አለው ሽሻ። ሃሌሉያ። በአዲሱ መደበኛ ትርጉም እንደዚህ ይላል ምክንያቱም የገንዘብ ፍቅር የክፋት ሁሉ ስር ነውና። ምክንያቱም የገንዘብ ፍቅር የክፋት ሁሉ ምንድን ነው ስር ነውና። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል። ከእምነት መንገድ ስተው ሄደዋል። ማን በገንዘብ ፍቅር የተያዙት ሄደዋል። ራሳቸውን በብዙ ስቃይ ወግተዋል። የእግዚአብሔር ሰው ወይ አንተ ግን ከዚህ ሁሉ ሽሽ አላ አንተ የእግዚአብሔር ሰው ሆይ ከዚህ ሁሉ ምን በል ሽሽ። ብዙዎቻችን የምናውቀው ከሐዋርያት መካከል አንዱ ይሁዳ ነው። ይሁዳ ልቡን ጠብቆ ቢሆን ታላቅ ዕድል ነበረው፣ ወገኖች ይሁዳ ልቡን ጠብቆ ቢሆን ታላቅ ዕድል የነበረው ሰው ጌታን አሳልፎ እንዲሰጥ ምክንያት የሆነው የገንዘብ ፍቅር ነው። ለዚህ ነው ሐዋርያ ሥራ ምዕራፍ አምስት ላይ ከአንድ እስከ ሶስት ከአንድ እስከ ሶስት በአንድ ልብ ያልነበሩ ሐናንያና ሰጲራ። ሐዋርያ ሥራ ምዕራፍ አምስት ላይ ጴጥሮስ እንደዚህ አላቸው። ሐናንያ የተባለ ሰው ከሚስቱ ከሰጲራ ጋር መሬት ሸጠ። ሚስቱ በሚገባ ሚስቱም በሚገባ እያወቀ ከሽያጩ የተወሰነ ገንዘብ በማስቀረት የተረፈውን አምጥቶ በሐዋርያት እግር ስር አስቀመጠ። ጴጥሮስ ግን እንዲህ አለ፣ ሐናንያ ሆይ መንፈስ ቅዱስ ተዋሽና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ልብህን ለምን ሞላው? ሳትሸጠው ሸጠው በፊት የአንተ አልነበረምን? ከሸጥከው በኋላ ቢሆን ገንዘው በእጅ አልነበረምን? ለመሆኑ ይህ ነገር እንዴት በልብህ አስሰብ የዋሻው እግዚአብሔር እንጂ ሰውን አይደለም እንዴት ያው በዛ ዘመን በቃ ንብረትም ሆነ መሬትም ሸጡ ያመጡትን ገንዘብ በአንድነት ነበር ነገር ግን ያ የገንዘብ ፍቅር ግን እንደዚህ ያደርገባቸው ታስቀር ዘንድ ልብህን ለምን ሞላው ታስቀር ዘንድ ልብህን ለምን ሞላው ያ ነው መጨረሻው። ግን ማጥራት ሁለተኛው ልባችን ልንጠበቅ ከሚገባው ነገር ከገንዘብ ፍቅር ራስን መጠበቅ። ወገኖችን ደግሜ ላለው ገንዘብ በራሱ መጥፎ ነገር አይደለም። ሆኖም ገንዘብን የሚወዱ ይኸውም፣ በሕይወታቸው ውስጥ ትልቁን ቦታ ለገንዘብ የሰጡ ሰዎች በራሳቸው ላይ ችግር ያመጡ ሰዎች እንደሆነ አየ። አንደኛው ይሆናል። ስለዚህ ከገንዘብ ፍቅር ልብን መጠበቅ ነው። ሶስተኛው ሶስተኛው ልባችን የሚጠብቀው የሚገባው ሶስተኛው እግዚአብሔር የከለከለውን ነገር አለመውደድ። እግዚአብሔር የከለከለውን ነገር ወደ ልባችን መግባት የለበት። በአንደኛ ነገሥት ላይ ምዕራፍ 11 ላይ ይሄ ሰለሞን ልብህን ምን በል ጠብቅ የህይወት መውጫ ነው ብሎ የጻፈልን ሰለሞን አያቸው። ይሄንን የጻፈው ሰለሞን አንደኛ ነገሥት ላይ እግዚአብሔር የከለከለውን በመውደዱ የሆነውን ነገር እናያለን። ንጉሥ ሰለሞን ከፍሮ ልጅ ሌላ ብዙ የባዕድ አገር ሴቶችን ማለትም ሞዓባውያን፣ አሞናውያን፣ ኤዶማውያን፣ ሲዶናውያን፣ ኬጤያውያን አፈቀረ። የባዕድ አገር ሴቶችን ማለትም አሁን የዘርዘር ሁላቸውን እነዚህን አፈቀረ ይላል ማ ሰለሞን እነዚህም እግዚአብሔር እስራኤላውያን ልባቸውን ወደ አማልክታቸው በእርግጥ ይመልሱታልና ከእነርሱ ጋር መጋባት የለባቸውም ካላቸው አሕዛብ ወገን ነበሩ። ሆኖም ሰለሞን ከእነዚህ ጋር ፍቅሩ ጠና። እርሱም ከነገስታት የተወለዱ ሰባት መቶ ሚስቶችና ሶስት መቶ ቁባቶች ነበሩት ሚስቶቹም ልቡ ወደ ሌላ እንዲያዘነብል አደረጉት ሰለሞን በሸመገለ ጊዜ ሚስቶቹ ልቡን ወደ ሌሎች አማልክት መለሱት ይላል እግዚአብሔር እንዳይጋቡ እግዚአብሔር እንዳይወዱ ከከለከለው ነገር ጋር ሰለሞን አፈቀረ ወደደ እግዚአብሔር ከከለከለው ነገር ጋር ወደ ልቡ አስገባ እነዛ ወደ ልቡ ያስገባቸው እነዛ ሴቶች ናቸው። አያችሁ፣ ብዙ የባዕድ አገር ሴቶችን አፈቀረ ይላል። እግዚአብሔር ከእነርሱ ጋር መጋባት የለባቸውን ቃላቸው ጋር ተጋባ። እግዚአብሔር ከእነሱ ጋር መጋባት የለባቸውን ቃላቸው ጋር ሰለሞን ተጋባ። ሰባት መቶ ይላል መጽሐፍ ቅዱስ ከነገሳት የተወለዱ ሰባት መቶ ሚስቶች እና ሶስት መቶ ቁባቶች ነበሩት ይላል። ሚስቶቹም ልቡን ወደ ሌላ እንዲያዘነብል አደረጉት። እግዚአብሔር የከለከለውን ነገር በመውደዱ በማፍጠሩ ወደ ልቡ በማስገባቱ ልቡ ሌላ እንዲያመልክ አደረጉ። ወገኖች ሶስተኛውን ልባችን ልንከለክለው ከሚገባው ነገር አንዱ እግዚአብሔር የከለከለውን ነገር ወደ ሕይወታችን ማስገባት የለብንም። ሰለሞን እግዚአብሔር የከለከለውን ነገር ነው ወደ ልቡ ያስገባው። ልቡ ሌላዎችን አማልክት እንዲያመልክ አደረገ። ለዚህ ነው የእግዚአብሔር ቃል በአንደኛ ዮሐንስ ላይ ምዕራፍ ሁለት ላይ ቁጥር 15 ላይ ሲናገር ዓለምንና በዓለም ያለውን ነገር አትውደዱ ይላል። ዓለምንና በዓለም ያለው ነገር ምን በሉ ያለው ማናቸውም ነገር አትውደዱ። ማንም ዓለምን ቢወድ የአብ ፍቅር በእርሱ ዘንድ የለውም ይላል። ዓለምንና በዓለም ያለው ነገር ምናትሆ አትውደዱ። ስትወዱስ? አለ ሰው ከወደደስ? ይላል ማንም ዓለምን ቢወድ የአብ ፍቅር በእርሱ ዘንድ የለም ይላል። እግዚአብሔር የሚጠላውን ነገር እግዚአብሔር የማይወደውን ነገር ወደ ልባችን ማስገባት የለብንም ወገኖች። ይሄ ነው ልጄ ሆይ ልብህን ጠብቅ፣ የህይወት መውጫ ከሷ ይላል። ልባችን ወገኖች ልንጠብቅ የሚገባውን ነገሮች ባጭሩ እነዚህ ናቸው። እንደ ዮሴፍ ልባችን መጠበቅ አለብን። ዮሴፍ በጲጥፋራ ቤት በነበረ ሰዓት የሆነው ነገር ይሄ ነው። ዮሴፍ ሁሉን ነገር ሰጥቶኛል። በጲጥፋራ ቤት ውስጥ ሆኖ ፈተና መጣበት ያለው ነገር ይሄ ነው። ይሄንን ኃጢአት በእግዚአብሔር ፊት አልሰራም ብሎ ልቡን በንጽሕና የጠበቀው ዮሴፍና ወደ ልቡ ትክክለኛ ያልሆነ ነገር እንዳይገባ ዮሴፍ ልቡን የጠበቀ ሰው ነው። ለዚህ ነው እግዚአብሔር ወዳየለት ቦታ ላይ የደረሰው። ማስገባት የሌለበት ነገር እንዳይገባ እግዚአብሔር ፈራ። የዛ ሰዓት ልቡ ተጠበቀ፣ ልቡን ጠበቀ። ያ ብቻ አይደለም። ዳንኤል ዳንኤል ምዕራፍ አንድ ላይ ቁጥር ስምንት ላይ እናንተ ገብታችሁ አምሮት ለጃንደረባው ያለው ነገር ይሄ ነው። እንዳንረክስ አለ፣ እንዳንረክስ እንዳይረክሱ ይላል መጽሐፍ ቅዱስ በልባቸው ወሰኑ ይላል ሃሌሉያ። እንዳይረክሱ በልባቸው ወሰኑ፣ እነማ እነ ዳንኤል። ለዚህ ነው በሰው ሀገር፣ በሰው ምድር፣ በሰው ቦታ ሆነው እንዳይረክሱ በልባቸው ወሰኑ ይላል መጽሐፍ ቅዱስ ወገኖ እንጂ ወደ ውስጣችን መግባት የሌለበት ነገር እንዳይገባ መጠንቀቅ አለብን። እንዴት ነው ታዲያ ልባችን መጠበቅ ያለብን ቃልን አንድ ሁለት ነገሮችን እናያለን እንዴት ነው ልባችን መጠበቅ ያለብን እንዴት ነው ልጅ ሆይ ልብህን ጠብቅ ይላል ስለዚህ ልባችን ወይም ደግሞ ውስጠኛው ማንነታችን የህይወት ማዕከል የሆነው ልባችን በምን እንጠብቀው በምን እንጠብቀው ካልን አንደኛ አንደኛ በእግዚአብሔር ቃል መሞላት ቆላሲያስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል እንደዚህ ይላል የክርስቶስ ቃል በሙላት ይኖርባቸው ይላል ሃሌሉያ የክርስቶስ ቃል በሙላት ይኖርባችሁ ይላል። ኢየሱስ ጌታ ነው። አያችሁ፣ የክርስቶስ ቃል፣ የእግዚአብሔር ቃል በሙላት በውስጣችን ላይ ዕለት በዕለት መሞላት አለብን። ለዚህ ነው ጌታ ኢየሱስ በዚህ ምድር ላይ በነበረ ሰዓት በሉቃስ ምዕራፍ አራት ላይ ኢየሱስ በመንፈስ ከተሞላ በኋላ በመንፈስ ከተመራ በኋላ ግን ይላል መጽሐፍ ቅዱስ ፈታኝ ወደ ኢየሱስ መጣና እንደዚያ ነው አንተ የእግዚአብሔር ልጅ ከሆን ካለው ይሄ ድንጋይ ዳቦ አድርገዋል ኢየሱስ እንደ ተራበ ስላወቅ ሰይጣን ልጅነት እንዲጠራጠር ነበር ዲያብሎስ ወደ ኢየሱስ የመጣ። ጌታ ኢየሱስ ክርስቶስ ደግሞ የእግዚአብሔር ቃል በሙላቱ ውስጡ ላይ ስለነበረ ሰይጣን ያመጣው ድምፅ ወደ ውስጡ እንዳይገባ የከለክለው የእግዚአብሔር ቃል በሙላት በሱ ላይ ስለነበር፣ እንደዚህ ያለው ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ይኖራል ተብሎ ተጽፏል ብሎ መለሰለት። ክብር ለኢየሱስ ሲሆን ሃሌሉያ ሶስት ፈተናዎችን ያመጣል። ወድቀህ ብትሰግድልኝ ለጌታ ለአምላክ ስገድ ተብሎ ተጽፏል እያለ ይመልስለታል። አያቸው ልባችንን ከምንጠብቅበት መንገድ አንዱ ምንድን ነው ከተባለ የእግዚአብሔር ቃል የክርስቶስ ቃል ዕለት በዕለት መሞላት ያስፈልጋል። ክብር ለኢየሱስ ሲሆን፣ ከውጭ የሚመጣ ፈተና፣ ከውጭ የሚመጣ ተግዳሮት ከውጭ የሚመጣ ማንኛውም ነገርን መመለስ ወደ ውስጠኛው ማንነታችን እንዳይገባ ከምንከለክልበት አንደኛው መንገድ የእግዚአብሔር ቃል ዕለት በዕለት መሞላት ያስፈልጋል። ያ ብቻ አይደለም፣ ዕለት ዕለት መንፈሳዊ ነገሮችን መመገብ ያስፈልጋል። ሃሌሉያ ክብር ለኢየሱስ ይሁን። አእምሯችን፣ ልባችን ዘውትር ጥሩ መንፈሳዊ ምግቦችን ዕለት ዕለት መንፈሳዊ ምግቦችን መመገብ አለ አይምሯችንን ልባችንን ዕለት በዕለት ጤናማ የሆኑ መንፈሳዊ ምግቦችን መመገብ ያስፈልጋል። ለዚህ ነው የእግዚአብሔር ቃል ቆላሴስ ምዕራፍ ሦስት ቁጥር ሁለት ላይ ሲናገር ሀሳባችሁ በላይ ባለው እንጂ በምድራዊ ነገር አይሆን ይላል። ሀሳባችሁ በላይ ባለው እንጂ ይላል። ክብር ለኢየሱስ ሲሆን፣ ያ ብቻ ላ መንፈሳዊ የሆኑ ነገሮችን መጫወት የማውራት ልማድ ማዳበር አለብን፣ ማዳበር አለብን። ለዚህ ነው የእግዚአብሔር ቃል ኤፌሶ ምዕራፍ አምስት ላይ ቁጥር ሶስት ላይ እንደዚህ ይላል፣ ማንኛውም ርኩሰት ወይም የሱስ ነገር ከቶ በመካከላቸው አይነሳ፣ ይህ ቅዱስ ለሆነው ለእግዚአብሔር ሕዝብ አይገባምና። ቅዱስ ለሆነው ለእግዚአብሔር ሕዝብ አይገባምና ልናነሳቸው ልንጫወታቸው የሚገቡ ነገሮች መንፈሳዊ ነገሮች ብቻ መሆን አለባቸው ወገኖች። የእግዚአብሔር ቃል በዘዳግም ላይ ሲናገር የእግዚአብሔር ቃል ተጫወቱት ይላል። ልንጫወቱ ልናወራው የሚገባው ዕለት በዕለት እንደ ልማድ ልንወስደው የሚገባ የእግዚአብሔር ቃል መሆን አለበት። ሃሌሉያ፣ ክብር ለኢየሱስ ሲሆን፣ አሜን። ዕለት በዕለት ደግሞ የእግዚአብሔር መንፈስን መሞላት፣ ኤፌሶ ምዕራፍ 5 ላይ ቁጥር 18 ላይ መንፈስ ሲሙላባቸው እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙለት ዘምሩለት፣ ይላል። ክብር ለየሱስ ይሁን። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙር በዝማሬ፣ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ ብሎ ይናገራል። ሃሌሉያ ዕለት በዕለት በእግዚአብሔር መንፈስ መሞላት እንዴት ነው የምንሞላው? በመዝሙር በዝማሬ፣ በአምልኮ እለት በእለት በእግዚአብሔር መንፈስ መሞላት ያስፈልጋል። ወገኖች ለዚህ ነው ልባችንን ከምንጠብቅበት ዋናው ነገሮች እነዚህ ናቸው። በእግዚአብሔር ቃል መሞላት እለት በእለት በመንፈስ ቅዱስ ምን ማድረግ መሞላት ወሳኝ ነገር ነው። ክብር ለኢየሱስ ይሁን፣ ሃሌሉያ። ልጄ ሆይ ልብህን ጠብቅ፣ የህይወት መውጫ እሷል ይናል። ወገኖች በውጭ ከፍታ አለ፣ ዝቅት አለ፣ ሀዘን አለ፣ ደስታ አለ ብዙ ነገር የተፈራረቁ ነገሮች ይመጣሉ። ነገር ግን ወደ ልባችን ልናስገባ አይገባም። ልባችን ክፍት ከሆነ ወደን ፈቅደን ካስገባ ነው። ግን በእግዚአብሔር ላይ ማጉረምረም ይመጣል። በእግዚአብሔር ላይ ልናዘን እንችላለን። ወገኖች ልባቸውን ጠብቁ። አብሶ በዚህ ዘመን ልባችን እንድንጠብቅ ላሳስባችሁ ነው የመጣሁት። ልባቸውን ጠብቁ። ልጄ ሆይ ልብን ጠብቅ የህይወት መውጫ ከሷ ነሆነ ሃሌሉያ ክብር ለኢየሱስ። ሲሆን ልባችሁን ጠብቁ፣ ወገኖቼ ልባችሁን ጠብቁ። ውጭ ያለ ነገር ወደ እናንተ እንዲገባ አትፍቀዱለት፣ አትፍቀዱለት፣ አትፍቀዱለት። ይሆናቸሁ ልባችሁን የምትጠብቁ ከሆነ ጤናማ የሆነ አስተሳሰብ፣ ጤናማ የሆነ አረማመድ፣ እንደገና ደግሞ አይናችሁ ተከፍቶ ትልልቅ ነገሮችን እንድታዩ ያደርጋችኋል። ልባችሁን ጠብቁ። ልቡን የጠበቀ ሰው ትልቅ ደረጃ ይደርሳል። ሃሌሉያ ልጅ ሆይ ልብህን ጠብቅ፣ የሕይወት መውጫ ከሷ ከእሷ ነው እናይና ሃሌሉያ ክብለ ኢየሱስ ሆ ልባችን መጠበቂ ይሆንልን። እንጸልይ። ሃሌሉያ እግዚአብሔር አባት ሆይ እናመሰግናሃለን። ስለዚህ ስለከበረው ቃል አመሰግናሃለሁ። ልጅ ሆይ ልብህን ጠብቅ፣ የሕይወት መውጫ ከእሷ ነው ተብሎ ተጽፎና ውስጠኛው ማንነታችን መጠበቅ እንድንችል እግዚአብሔር ያንተ ጸጋ እንዲያግዘን ጸልያለሁ። እግዚአብሔር ሆይ ማንም ሰው ልቡን ባለመጠበቁ እንዳያዝን፣ እንዳይሰበር፣ እንዳያለቅስ እግዚአብሔር ወደኋላ እንዳይመለስ እግዚአብሔር ሆይ ጠላት ያንን ደጅና ያንን መንገድ አግኝቶ እንዳይጎዳቸው በኢየሱስም ልባቸው እንዲጠበቅ እጸልያለሁ። ልጄ ሆይ ልብህን ጠብቅ ተብሎ እንደተጻፈ በቃል ልብህን እንድንጠብቅ ዕለት በዕለት በመንፈስ በመሞላት መንፈሳዊ ነገሮችን በመጫወት እግዚአብሔር ሆይ ጤናማ የሆኑ ሶሻል ሚዲያዎችን በማየት ሚዛናዊ በሆነ ሕይወት ውስጥ ሆነን በማየት በመከታተል ልባችን እንድንጠብቅ ውስጠኛው ማንነታችን እንድንጠብቅ እንድትረዳን እንጸልያለሁ። አባቶ ያንተ ጸጋ እንዲያግዛቸው እንጸልያለሁ። እኔንም እንዲያግዘኝ እንጸልያለሁ። እግዚአብሔር ሆይ ዮሴፍም ዳንኤልም ልባቸውን እንደጠበቁ እግዚአብሔር ሆይ በኢየሱስም እግዚአብሔር ሆይ ውስጠኛው ማንነታችን መጠበቅ እንዲሆን ልንጸልያለሁ። ስለ ምትረዳን ተባረክ። በጌታ በኢየሱስ ክርስቶስ ስም ጸለያለሁ። አሁን የታመሙ ይፈወሱ። ያዘኑ ይጽና ነው። በር የተዘጋባቸው በር ይከፈትላቸው። በጌታ በኢየሱስም በጭንቀት ውስጥ ያለው አሁን ከጭንቀት ነፃ እንዲወጡ እጸልያለሁ። በጌታ በኢየሱስም እየተረበሹ ያለው እየተረበሹ ያለው አጋንንታው የሆነ ድምፅን ሰምተው እየተረበሹ ላሉት እጸልያለሁ። ይሄ ድምፅ ከዙሪያቸው ላይ እንዲበተን እጸልያለሁ። ከአእምሯቸው ይውጣ፣ ከነፍሳቸው ይውጣ፣ ከሐሳባቸው ይሄ ድምፅ እንዲወጣ እጸልያለሁ። እግዚአብሔር ሆይ ኤልያስ ሰምቶ እንደፈራ ኤልያስ ሰምቶ እንደተቀመጠ ኤልያስ ሰምቶ ትክክለኛ ያልሆነ ጸሎት እንደጸለየ በኢየሱስ ሰም የሚያስቀምጥ አጋንንታዊ የሆነ ድምፅ ወደፊት እንዳይሄዱ የከለከለ ድምፅ በኢየሱስ ሰም የተወገደ እንዲሆነ ጸለ ያለው። እግዚአብሔር ሆይ ማንኛውንም የሞት ድምፅ ማንኛውንም በዶክተር የሰሙት ድምፅ እየረበሻቸው ያሉት አሁን ጣልቃ እንድትገባላችሁ ጸልያለሁ። በስጋ ለባሽ የሰሙት ድምፅ፣ በሶሻል ሚዲያ የሰሙት ድምፅ፣ በተለያየ ነገር የሰሙት ድምፅ እያወካቸው እንዳይጸልዩ ይሸባ አድርጎ ያስቀመጣቸው ድምፅ ሁሉ በኢየሱስም ከዙሪያቸው እንዲበተን ጸልያለሁ። በኢየሱስም እንዲወጣ ጸልያለሁ። በደሜ ይሸፈኑ፣ የታመሙ ይፈወሱ፣ ያዘኑ ይጽናኑ። እግዚአብሔር ያንተ ጸጋ፣ ያንተ መንፈስ፣ ያንተ ኃይል በእነሱ ላይ እንዲመጣ ጸለዩ። ክብር ሁሉ ለአንተ ይሆን ይሁን። ልባችሁን ጠብቁ ስላልከን እናመሰግናለን። ተባረክ። በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ቢፈቅድ በሕይወት ብንኖር ኦንላይን ጸሎት ጀምረናል። በዛ ላይ ሁላችሁ እንድትሳተፉ እጋብዛችሁ ማንኛውን ጥያቄ ያለባችሁ ጥያቄያችሁን እግዚአብሔር በዛ ይመልስላችኋል። ክብር ለኢየሱስ። ሲሆን መጽሐፍ ቅዱስ ከውፍረቱ የተነሳ ቀንበር ይሰበራል ይላል። ማንኛውም ቀንበር የምንሰብርበት ሰዓት ነው የሚሆነው እየተዘጉ በሮች የሚከፈቱበት የእናንተን ነገር የያዘ የሚለቀቅበት የጸሎት ጊዜ ስለሚሆን በዛ ላይ ሁላችሁ እንድትሳተፉ ጋብዛችኋለሁ። እግዚአብሔር ይዋርካችሁ። ልብዞ ሼር አድርጉት። ልባችሁን ጠብቁ። ወገኖች ልባቸውን ጠብቁ። ብዙ ሰው ሞባይሉን ነው የሚጠብቀው፣ ንብረቱን ነው የሚጠብቀው፣ ብዙ ሰው ብዙ ነገር ነው የሚጠብቀው፣ ልቡን ግን አይጠብቅም። ስለዚህ ዛሬ ጌታ እየተናገረ ያለው ነገር ይሄን ቁሳቁስ የሆኑ ነገር መጠበቅ ትትል ልባችንን የህይወት ማዕከል የሆነው የውስጥ ማንነታችን የሆነው ይሄ ልባችን እግዚአብሔር እንድንጠብቅ ነው አብሷ በዚህ ዘመን እግዚአብሔር እየተናገረ ያለው ወገኖች የውስጠኛው ማንነታችሁን ጠብቁ። ብዙ ለመሮጥ ብዙ ለመሄድ የውስጠኛ ማንነትን መጠበቅ ይሆንልን። ተባረኮ ወዳችኋል። መልካም የሰላም ዘመን ይሆንላችሁ።